የት ነው ማለት ፈጣሪ እኔ ፈጣሪ ነኝ ያለበትን ቦታ አንድ ከመጽሐፍ እንዲያየውን በጣም ብዙ ቦታ ነው ማሳየ። አላህ በሱረቱ ለአንቢያ ምዕራፍ 21 ቁጥር 92 ላይ እንዲላል ኢነ ሀዚህ ኡመቱኩም ኡመተን ዋሒዳ አለ ይህ አለ ህግጋታችሁ ናቸው። እንግዲህ ህግጋት ነው አንዲት ነች እሷም መንገዱ አንድ ነች። ወመተ ወአሂዳ ወአነ ረብኩም እኔም ጌታችሁ ነኝ ፈዕቡዱኒ ተገዙኝ አምልኩኝ አለ። አያችሁ አያ አይደለ እኔም ጌታችሁ ነኝ አለ። እኔም ጌታችሁ ነኝ አላህ ማለት ነው ነኝና አምልኩኝ ተገዙኝ አለ። ቀጥል ሱረቱል አንቢያ ምራፍ 21 ቁጥር 50 ማን 25 ላይ ምን አለ መሰለ። ወማ አርሰልና ሚን ቀብሊከ ካንተ በፊት የላክነው ነው መልክተኛ ምንም ማንም የለም ከላክን ግን ሲላኩ ይሄን ይሰጣቸዋል

ያለ እኔ አምላክ የለምና ተገዛኝ አምልከኝ። ይው ሰላተንም በእርሷ እኔን ለማውሳት ስገዳለሁ። ቀጠለ ሌላ አንድ ልጨምርልህና ሱረቱል አንከቡት ምዕራፍ ምን አልከኝ? በቃ አሁን ወደ ሻህዳ ሻህዳ ብዙ እንትኖች ማለት አልፈልግም። አሁን ከዚህ በላይ ከሻህዳ ይይ እሺ። ማሻአላህ ማሻአላህ። እሺ

ረሱሉላህ ረሱሉላህ ከአላህ በቀር ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በእውነት የሚመለክ አምላክ እንደሌለ በልቤያ ምኜ በአፌ መሰክራለሁ። በልቤያ ምኜ በአፌ መሰክራለሁ። ነብዩ ሙሐመድም ነብዩ ሙሐመድም የአላህ መልእክተኛ እና ያለ አመልክተኛ ባሪያ መሆናቸውን ባሪያ መሆናቸውን በልቤ አምኜ በአፌ እመሰክራለሁ በልቤ አምኜ በአፌ እመሰክራለሁ። እየሱስ አምላክ እንዳልሆነ እመሰክራለሁ እየሱስ አምላክ እንዳልሆነ እመሰክራለሁ። አላሁ አኩበር አላሁ አኩበር አላሁ አኩበር። ማሻአላህ ማሻአላህ ማሻአላህ። በጣም ደስ የሚል ነገር ነው። ና ጠይቆ ከመጠየቅ በኋላ እስልምናን ተቀብሏል። ወንድማችን አብይ ሆኗል። እንግዲህ አሁን አልሐምዱሊላህ ረቢል ዓለሚን። ስለዚህ አላህ ስብሐነሁ ወተዓላ ያዝና፣ ነቢያችን ሰለላሁ ዐለይሂ ወሰለም ብለዋል በሐዲት ላይ ሲናገሩ አልእስላሙ እስልምና የጁቡ ማ ቀብለሁ ከእሱ በፊት የነበረውን ያብሳል ብለዋል። ስለዚህ ምን ማለት ነው? ያ ዛሬ አንተ እንደተወለደ ሕጻን ልጅ ትሆናለህ፣ ከወንጀል ሁሉ ነጽተሃል። እንደተወለደ አዲስ ነው በቃ የሆንከው ማለት ነው። ከዚህ በኋላ በአንተና በሰይጣን መካከል ትልቅ ፍልሚያ ነው የሚኖረው። ሰይጣን አንተን ለማሳሳት ከመንገድ እንድትወጣ ለማድረግ ይጥራል፣ አንተ ደግሞ ወደ ጀነት ቀጥተኛውን መንገድ አላህን ዘለም ትጥራለህ። ስለዚህ ጎዳ አስቆጣሪ አንተ እንጂ እሱ መሆን እንደሌለበት አምነህ አላህ ጽናቱን እንዲሰጠህ ዱአ እያደረግ ቀጥለላህ ማለት ነው ኢንሻአላህ። ማሻአላህ በጣም ደስ ብሎኛል ወላሂ፣ በጣም በጣም በጣም ኢንሻአላህ

አነ ሙሐመደን አነ ሙሐመደን ዓብዱሁ ዓብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፍ ይመሰክራሉ ነቢዩ ሙሐመድም

ውአልሐምዱሊላህ እና እና አላህ ይስጥልና እና በጣም ደስ ብሎኛል። እንኳን አላህ ከጀሃናም ሳትነጻ አውጣሽ እስኪ ያውቅ ይቀጥልበዋልሽ አላሁ አክበር። የዛኪላህ እህታችን አላህ ይጨምርልሽ፣ አላህ ያግዘሽ። እንግዲህ ረዥም ጉዞ ነው። ትምህርት ተምራ ነው፣ አውቃ ነው። በቃ መስለ እፈልጋለሁ አለች። እንግዲህ ትልቅ ነገር ነው ሂዳያ የሚባለው ነገር፣ ወይ ደሞ ምሪት ቅናቻ፣ ይሄ መንገድ ሁሉ ስናይ እንግዲህ አላህ ማን ነው የሚመራው ከተባለ እነዛ ልባቸው ላይ ምሪትን የሚፈልጉ ሰዎችን አላህ እንደይመራቸው ላይ ተቀመጠ። መመራት የሚፈልጉ ሰዎችን፣ ወደ አላህ መንገድ መሄድ የሚፈልጉ ሰዎችን፣ ፈሪ አላህ የሆኑ ሰዎችን አላህ ይመራል። በተቃራኒው ግን እነዛ አመጻን የሚወዱ ሰዎች አላህን የማይፈሩ ፈሪ አላህ ያልሆኑ ሰዎችን ደሞ አላህ በተቃራኒ ቦታቸውን ይሰጣቸዋል። እቺ እህታችን በጣም ብዙ ጊዜ ነው ማየው። እንግዲህ ይህን ቤት ትመጣለች፣ ቁጭ ታዳምጣ፣ ትጠይቃለች። ኢብራሂም ጋር ጠይቃለች። የትም በቃ ጥያቄ የሚጠይቅበት ቦታ ሙስሊም ቤት እየገባች ሁሌ መጠየቅ እና ይሄ ቀላል አይደለም ነው በተለይ የተለፋበት ሰው ሲሰልም ቀላል አይደለም። ዝም ብሎ የሆነ ሰው መጥቶ ሲሰለምና የተለፋበት ሰው ሲሰልም አንድ አይደለም። በደንብ ተምራለች። እንግዲህ እቺ ልጅ አታስለፋም ከዚህ በኋላ ዲኑ ውስጥ ገብቷን፣ በቃ ባታምን ልመጣ አትችልም። በዓለም ውስጥ ደግሞ አንብበህ አምነህ ልመጣው የምችለው አንድ ሃይማኖት አለ፣ ተወደደም ተጠላ። ሳትደናገር አንብበህ አምነህ ልመጣ የምችለው ማንም ሰው ይህንን ሊጠራጠር የማይችለው አንድ ሃይማኖት አለ። እሱም እስልምና ነው። ከእስልምና ውጪ ምንም ሌላ ሃይማኖት የትኛውም ሃይማኖት ከእስልምና ውጪ የትኛውም ሃይማኖት ስታንብ ትደናበራል፣ ስታንብ ግራ ይገባል። እስልምና ብቻ ሱብሃን አላህ። ስለዚህ ወገኖቼ ሆይ አሁን ምጣራው ምንጠራው ወደ ጀነት ነው። ባለፈ በጣም ነው ያስደነገጠኝ፣ አንዱ አላማህ ምንድነው ብሎ መጣ በቴሌግራም አካውንት የራሱ እንዳወቀ አላውቅም። አላማህ ምንድነው ሃይማኖታችንን ልታፈርሰው ነው ወይ አለኝ አንደኛው። እንዴ አልኩ ደነገጥኩኝ። እኔ ምን ማለት ነው አልኩት። አይ አላማህ ምንድነው ሐሳብህ አለኝ። እኔ ሐሳቤ ጀነት ገብቼ ወእናንተንም ወደ ጀነት መጥራት ነው አልኩት። ሰውየው በዚህ እንትን አለ። ቢያንስ በቃ ጥያቄ ሌላ ኖርማሊ ጥያቄ መጠየቅ ይመጣ መጀመሪያ ዲሰርበኝ ነበር ሁላ ይመጣ። አሁን እዚህ የምትመለከቱ ሰው ሀቅ መጀመሪያ ላይ ይምር ይከብዳል መጀመሪያ ላይ ከዛ በኋላ ግን ቀለል በቀለል ቀለል በቀለል ቀለል በቀለል ሀቂቃውን መንገድ እናገኛለን። አላህ ስብሓነሁ ወተዓላ ሁላችሁንም የሄዳያ መንገድ ወገኖቻችንም በሙሉ አላህ የሄዳያ መንገድ ይምራችሁ። ምጠይቁ ስለ እስልምና ፍቅር ያላችሁ ሰዎች አላህ እስልምናን የእስልምናን ኑር አንድ ያቅመሳችሁ። እስቲ ቅመሷትና እስቲ እንወጣለን ይሉ ወላሂ አትወጡ በእስልምና ኑር ቀምሶ ብርሃን ቀምሶ አይቶ ተምሮ አንብቦ መቼም አይወጣም መቼም አይወጣም እና ከዛ አንጻር ነው እንግዲህ አላህ ያጽናሽ ዱአ አድርጌለን እንግዲህ ስሟን እንግዲህ ቅድም የወንዱን እኔ ነኝ ያወጣው እንግዲህ የሴቷን መሲ ታውጣላት እስቲ የጠንከርከር ያለ ስም እንዳታወጣ እንጂ የመሲ ነገር ታውጣላት መሲ ካለች ሰላም አለይኩም መሲ ባለው እንደዚህ አይነት ድርሻ ያመጣ ያያለ ማለት ነው። ይብሮ ቀጥሎ በቃ ጀማል ያውጣናት። እዚ ኧረ ጉድ ነው! ኧረ ጉድ ነው ወይ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላ ማሻአላ ማሻአላ ብያለሁኝ። የምር ገኒ ስንት ቀን እኮ የጎተትኩ ልብሷን የቀደድኩ ነበርና ለካ እሷ የራሷን አላማ ይዛ ነበር ስትንቀሳቀስ የነበረው። ሐቂቃ እህታችን እህታችን ነው፣ ደረታችን ሞልተን ምላሳችን ፋብለን ይታችን እንላለንና፣ እስኪ ለመጀመሪያ ጊዜ አሰላሙ አለይኩም ሊበልስ ወአለይኩም ሰላም። በእኝ ገኒ ስሙማ አወጣልሻለሁ። ለማን መሳለፍ ያልሰጠ ወአለይኩም ሰላም በእኝ ወአለይኩም ሰላም። ደስ ከሆነች እንጂ ደሞ አለ። ማሻአላህ ማሻአላህ ማሻአላህ። ስለዚህ ገነት ስምሽን ደሞ የፈለገው ቢስማማም የፈለገው ባይስማማም ኢንሻአላህ ስምሽን ዛህራ ብናልሻል አንድ ዛህራ። አላህ ሌላ ቦታ የምንጣለው በምንድን ነው? ስም በማውጣት ብቻ። እንግዲህ ሁሌ የምንጣል አያድርግን። ስም በማውጣት ሻሃዳ የያዙ ሰዎችን ስም በማውጣት አሁን ከታች እያየሁ እኮ ነው። ለምንድን ነው እንትን ማትሉት? ችግራችሁ ምንድን ነው? አልሐምዱሊላህ ብሎ ወላሂ ስም በመውጣት የምንጣላ አለ አላህ ያርገን። እንግዲህ ሰዎች ሰልሞ ጎርፈው እስቲ ማንን በል እያልን የምንጣላ አለ አላህ ያርገን። አልሐምዱሊላህ ምርጥ ስም ነው በጣም። አይዋ ስለዚህ፣ እዛ እህታችን ጀግናችን እናታችን ብንላት ወላሂ አሟቱን ካን ለእስልምና ብዙ ነገር መስራ ከስራው ጋር ማለት በእርግጥ እስላማዊ የሆነ ስም ነው። አንቺም ደግሞ ማንና ገ ኢንሻአላህ እንደሷ እሷንም ታጋታለሽ። በስ ባይሆን በደሙ ነው የምታጋትና ላንችም ደስ ስለሻለ ደስ ብሎሻል። ገኒ ዛህራ ብትባይ ተስማምቶሻል። በቃ በቃ፣ ማሻአላህ አላህ Subhanahu Ta'ala ያጽናሽ። እንግዲህ በነገራችን ላይ ያው ከዚህ በፊት እህቶቻችን ወንድሞቻችን እስልምና ሲቀበሉ የሚባለው ነገር ሁሉ ማንችም ሰምተሻልና፣ ነብዩ አለይሂ ሰላቱ ሰላሙ አልኢስላም የጅቡ ማቀበለው ይላል። እስልምና ከዚህ በፊት የሰራሽውን ኃጢአት ሁሉ ያብስልሻል እና ከአሁን በኋላ አንቺ አዲስ አዲስ ልጅ ነሽ። ምናልባት እስከዛሬ ድረስ ባንቺ ላይ ከፍተኛ ተጽእኖ ሲያደርጉ የነበሩ በትምህርቱም በውስጡም ሲለፍ የነበሩ ኢትወንድሞች ሊኖሩ ይችላሉ። በግል ሆነች ደግሞ ለነሱ በደንብ አድርገሽ ድዋ ማድረግ መቻል አለብሽ ምክንያቱም አንቺ አሁን ንጹሕ ነሽ ምን ወንጀል የለብሽም። በቃ ኸላስ እና ድዋሽም ደግሞ የበለጠ ተቀባይነት ስለሚኖረው ጌታ ይሆይ የውስልምና ይሄ በነገራችን ላይ አወቅሽ ማለት አይደለም። አሁን ገና ወደ ባህሩ እየገባች ነው ማለት መግቢያ ነው እንጂ አሁን ብዙ ነገር ይጠበቅብሻልና ከዚህ በፊት ከሰራሹ በላይ በራስሽ ላይ መስራት መቻል አለብሽ ለምን አንዳንዴ ከዚህ በፊት የት እንደነበርሽ ማያቁ የነበሩ ሰዎች አሁን ግን አንቺን የሆነ ነገር ብዥታ ለመፍጠር የሚሞክሩ ነገር ይኖራሉ ለዛ ነገር ላይ ደግሞ አንቺ ከማንም በላይ ለራስሽ ጥንቃቄ አድርጊ ኢንሻአላህ ማሻአላህ በጣም ደስ ብሎኛል ዛህራ ወላሂ ሀቂቃ በጣም አም ፕራውድ እና ወላሂ አልሀምዱሊላሂ አልሀምዱሊላሂ፣ በጣም ደስ ብሎኛል እውነት። እኔ እንደዚህ ተምሮ የሚሰልም ሰው በጣም ነው የምወደው ወላሂ። እና ታትስ ዋይ የእንትና ጊዜ በጣም ደስ ያለኝ በዛ ነው ማናቸው የቤቲ ጊዜ ተመሳሳይ ደስታ ነው አንቺ ጋርም ያለኝ። እና ወላሂ በጣም ደስ ብሎኛል። አላህ ጽናቱን ይስተሸናል። ይህ ነው ተምለው በላይ ነው ወላሂ። እንኳንም ተማርሽ፣ እንኳንም ቀስ ብለሽ እንትን አለሽ ተረጋግተው ያደረጉት ነገር ሁሉ ጊዜም ከቦታ ይደርሳልና። አልሐምዱሊላህ ረብል ዓለሚን። ዘህራ ተብለሻል እንግዲህ፣ የሚገርም ስም ነው በጣም ማሻአላህ። እና ከዚህ በኋላ ምንም ነገር የለም፣ ያው ትምህርት እና ምንም የምትይው እኔ እንጃ በቃ እኔ ውስጥ ገብገባ አለ። ምላሴ እራሱ ምን እንደምል አላውቅም። እና ገኒ ማለት የምትፈልጊው ነገር ማነው ዛህራ ማለት የምትፈልጊው ነገር ካለ በይ ከሌለ ዋል መቀለን ማውራት እፈልጋለሁ። ግሩፕ እንድታስገባት ሰላትን ስለምኑ እንድታስተምራት ወይ ደግሞ ማገናኘት እንትን ካላቸው አገናኛለሁ ነገር ካለ አንዴ በይ። እና ማለት የምትፈልጊው ነገር ካለ በይ። እሺ ኢንሻአላህ። ማለት የምትፈልጊው ነገር ካለ በቃ እሺ፣ ኢንሻአላህ

ያው ከልብ ካሉ ችግር የለውም። ኖርማል ነው። ያ በጣም ደስ ይላል። እና ያንቺ ስካን መቼ ነው? እየተማርኩ ነው። ነይራ ያ ተማሪ። ወላሂ መማር ጥሩ ነው። በደንብ ተማሪ፣ ሁሉም ነገር አውቀሽ ሲሆን ጥሩ ነው። እና ጥያቄ ካለሽ መጠየቅ ትችያለሽ። ኦኬ ጥሩ፣ እሰማለሁ። ከስሩኝ፣ ዝም ብዬ ነው የማዳመጣችሁ ብዙ ጊዜና አንዴ እሺ፣ ቆይ፣ ቁርአን ይጋብዘናል። አቡኪ ቆይ፣ ለካ አንዴ፣ አንዴ አዳምጪ። ይሄ ላንቺም ነው። አንዴ አዳምጪ፣ ቁርአን ይጋብዘናል። አቡኪው ኦኬ፣ በል በል፣ ቀጥል ቀጥል። ለዝሀራና ለእንትና ነው ለጓል መቀለ፣ ቀጥል ቀጥል። አቡኪ ሰው ነገረኛ ነው እንግዲህ፣ ያው ሌላ ነገር የማያስታውስ እኔ እኮ ከታች ሲጽፉ ምንድነው እኔ ግራ ገብተኛ እኔ እንላ እረስቸዋለሁ ወላሂ የምን ቁርአን ነውና እቀራለሁ ብያለሁ ወይስ ምናምን እያልኩኝ ነበረ። ኦኬ እነዛ ከሆነ ምን እናድርግ? መሰረት ጋውን መሰረት ያደረገ እስቲ ሱረቱን ነስርን ቅራ እየተባልኩኝ ነው። ማሻአላህ ጥሩ ነው።